ላለፉት አመታት የዲሞክራሲ ራስን ገነባ በመሀል እየገጠመ የነበረውን የአፋኝነት ዝንባሌ ለመቃረን መላው የኢትዮጵያ ህዝብ በአንድ ድምፅ ከፍተኛ ጥረት አድርጓል። አሁን ከቅርብ ጊዜ ወዲህ በኢትዮጵያ ውስጥ እያጋጠመ የነበረውን መፈናቀል፣ እያጋጠመ የነበረውን ግድያ፣ እያጋጠመ የነበረውን ዘረፋ በተመለከተ የጸጥታ ተቋማት ጠንከር ያለ ግምገማ አካሂደው ነበር። በግምገማው በየደረጃ ያለው ጸጥታ ኃይል ስራውን በአግባብ በመስራት የህዝቡን ደኅንነት ማስጠበቅ ህዝቡ ካለችግር ወጥቶ እንዲገባ ማድረግ ህገ መንግስታዊ ግዴታ እና ኃላፊነት መሆኑን አምኖ እንዲሰራ የጋራ መግባባት ላይ ተደርሷል። ይሁን እንጂ በጥፋቱ የሚታሰቡ ኃይሎች ቀጥሎ ሊያጋጥም የሚችል ነገርን ታሳቢ በማድረግ ዛሬ አመሻሽ ላይ በአማራ ክልል የክልሉ ከፍተኛ አመራሮች ስራን አስመልክተው ስብሰባ ላይ ባሉበት የአማራን ህዝብ አይከን የአማራን ህዝብ ምልክት የአማራን ህዝብ ቆራጥ ታጋዮች በራሳቸው በወንድሞቻቸው በጥይት እንዲመቱና ከፊሎች ሞተው አንዳንዶች እንዲቆስሉ ሆኗል። ይህ በአማራ ክልል ያጋጠመውን ችግር እና የመፈንቅለ መንግስት ሙከራ በከፍተኛ የኃላፊነት ስሜት ሆኖ እያስተባበረና እየመራ እየነበረውን ጠቅላይ ኤታማዦር ሹም በቅጥረኛ የተገዙ የቅርብ ሰዎች አሁን አመሻሽ ላይ የምንወደውን የምናከብረውን ጠቅላይ ኤታማዦር ሹም መሰል ጥቃት ተፈጽሞበታል። መላው የኢትዮጵያ ህዝብ በዚህ ጨለማ ጊዜ በዚህ ችግር ጊዜ የዛሬ ሰላሳ ዓመት አርባ ዓመት ኢትዮጵያ ውስጥ ተሞክሮ የከሸፉ ወደፊትም የማይሳኩ ሀሳቦችን የሚያራምዱ ግለሰቦች ግለሰቦችና ቡድኖች ምንም እንኳ ጥቂት ቢሆኑ ያደረሱብን በደል ያደረሱብን ጥቃት በቀላል የሚታይ አይደለም። በአማራ ክልል ያጋጠመውን የመፈንቅለ መንግስት ሙከራ ሙሉ በሙሉ የተቆጣጠርን ሲሆን ብዙዎቹ በቁጥጥር ስር እየዋሉ የጠፉና በመሸሽ ላይ ያሉትንም በክትትል ላይ ስንሆን፣ እዛ የነበረው ሙከራ ለአንድ ሰዓት መቆየት ያልቻለ ሙሉ በሙሉ የከሸፈ ቢሆንም እዛ የነበረውን ጥረት የሚያከሽፈውን ኃይል ከአዲስ አበባ ለማመናመን የተደረገው ሙከራ እዚህም ወንጀል የፈጸሙ ኃይሎች በቁጥጥር ስር ውለዋል። በቀረን ጊዜም በዚህ ጉዳይ ተባባሪ የሆኑ ተሳታፊ የሆኑ አጋዥ የሆኑ እና ሁሉም በህግ አግባብ ሊታዩ የሚገባቸውን ኃይሎች በቁጥጥር ስር እናውላለን። የመከላከያ ሰራዊታችን፣ የፌዴራል ፖሊስ በዚህ ወሳኝ ጊዜ ባንዲራውን እና ሀገሩን አስቀድሞ በዘር ሊከፋፍሉን እና እቺን ታላቅ ሀገር ሊበትኑ የሚያስቡ ሰዎች ከነ እኩይ ሀሳባቸው ጥቃታቸውን የምንከላከልና ኢትዮጵያን የምናስቀጥል እንጂ በተፈጠረብን ትንኮሳ በከፈልነው አሳዛኝና አስከፊ መስዋዕትነት ሸብረክ የማንል መሆኑን ዳግም ጀግንነቱ እንዲያረጋግጥ ጥሪ ማስተላለፍ እፈልጋለሁ። ጀግናው የመከላከያ ሰራዊት ብዙ ጊዜ ፈታኝ ወቅቶችን ተባብረን መከፈል የሚገባውን መስዋዕትነት ከፍለን እንዳለፍን ሁሉ አሁንም በእኛ መስዋዕትነት የምትቀጥል ኢትዮጵያ እንጂ እኛን በማሸማቀቅ የምትበተን ኢትዮጵያን ቆመን ማየት የማይኖርብን መሆን አውቃችሁ ኮማንድ ኤን ኮንትሮል ሳይበጣጠስ የብሔር ጥቃት ሳይሰማን ይሄ ጥቃት የተፈጸመው እኩይ ሀሳብ ካላቸው ግለሰቦች እንጂ ከየትኛውን ብሔር አለመሆኑን ተገንዝባችሁ በአንድ ልብ፣ በአንድ መንፈስ፣ በአንድ ኮማንድ ስር በመሆን እጅግ ባጠረ ጊዜ ይህንን ክፉ አደጋ በሀገራችን ሊፈጽ የፈለጉትን ኃይሎች ሙሉ በሙሉ በቁጥጥር ስር እንደምታውሉ ሙሉ እምነት አለኝ። ባህር ዳር ላይ ከአንሳ በፊት በተሰራው ኦፕሬሽን አጠቃላይ ከተማውን ንጹህ በማድረግ ረገድ የመከላከያ ሰራዊትና የጦር አዛዦች ትልቅ ጀብድ ፈጽመዋል። እዚህ በእኔ መስሪያ ቤትም ያለው ኮማንድ ፖስት በአዲስ አበባና አካባቢዋ በየትኛውም የኢትዮጵያ ስፍራ መሰል ተግባር እንዳይፈጸም በከፍተኛ ክትትልና አመራር እየሰጠን ሲሆን መላ ኢትዮጵያ ሕዝብ የታጠቀም ያልታጠቀም ጉዳዩ ተረጋግቶ